ማን የፈጠረኝ ከማን የተወለድኩት? ከሴት አዎድ አዎድ እቺ ፈጣሪ ማን ናት? ፈጣሪ ብለው የጠቀሱ አደማደሮ ፌሚኒዝም ብለው እንደ አይድል ወይንም ደግሞ ጣውት አድርገው ማለት ይበቃ የሴቶች ምሳሌ ናት ለኛ፣ አምላካችን እሷ ናት፣ ፈጣሪያችን እሷ ናት ብለው የኛ ምሳሌ፣ የነጻነታችን ምሳሌ እሷ ናት ብለው በፌሚኒዝም ውስጥ በኃይለኝነት የምትነሳው አሁን እንዳለው ከነሜሪም ባለፈ በጥንት ጽሁፎች፣ አፈ ታሪኮች ላይ የተጠቀሰችው ማናት? ዛሬ እሱን ነው የምናየው። ለት ወንድሞቼ ኮፒሊንክ አድርጎ አካውንቱ ጥሩ ሁኔታ ላይ አይደለም። እሺ፣ ሌሊት ትባላለች። ሌሊት ማናት? ሌሊት እንግዲህ በአይሁድ አፈ ታሪክ ላይ ሌሊት ብለው ይጠሯታል። እንግዲህ የሌሊት ወፍ እንደማለት ነው። ከአጋንንት ከጨለማ አሰራር ጋር ያገናኟታል። በሱሜሪያን አፈ ታሪክ ደግሞ ሊሉ ብሎ ወይም ቫምፓየር ብሎ ይጠሯታል። እንግዲህ በሜሶፖታሚያ ደግሞ ሱክቪ ወይም ጋኔል ብለው ይጠሯታል ማለት ነው። እቺ ሴት ማናት እንዴትስ፣ ታሪኳ እንዲገነነ አሁንም ደግሞ የፌሚኒዝም እንደ ባክቦን ማለት የጀርባ አጥንት ሆና ብዙ ፌሚኒስት እህቶቻችን ባለማወቅ በዚህ መንፈስ ተይዘዋል፣ በሌሊት ስፒሪት ተጠልፈዋል ማለት ነው። ሌሊት ስፒሪት ከጀዝቤል ስፒሪትም ጋር ትገናኛለች፣ ወደ በኋላ ላይ ገባ ልላቸዋለሁ። ግን እስኪ የእሷን ታሪክ ትንሽ ልንገራቸው። ይሄ በአይሁድ አፈ ታሪክ ላይ የተጻፈ ነው። ማን ነው የጻፈው? ቤንሲላ ነው። ቤንሲላ እንግዲህ የነቢዩ ኤርሚያስ የልጅ ልጅ ተብሎ እንግዲህ በአይሁድ ታሪክ የተቀመጠ ነው። እሱ የጻፈው ነው እንግዲህ ያው አልፋቤት ኦፍ ቤንሲላ በሚለው መጽሐፉ ላይ የተካተተ ነው። በብዙ ራባያዎች ተቀባይነትን ያገኘ ግን በተቃራኒው ደግሞ በጣም ብዙ ክርክርን ያስነሳ ነው። ምክንያቱም መጽሐፍ ቅዱስ ላይ ስላልተጠቀሰ ማለት ነው። እና ሀፍ ሀፍ የተቀበሉት ታሪኩን አሉ፣ ያልተቀበሉትም አሉ ማለት ነው። ታሪኩ እንደዚህ ነው እንግዲህ አዳም ሲፈጠር እኩል ከጎኑ ሳይሆን እኩል ልክ እንደ አዳም በጭቃ የተሰራች አንድ ሚስት ተፈጥሮለት ነበረ። እሷ ደግሞ ሌሊት ትባላለች። እቺ ሴት እንግዲህ ከሄዋን ከመፈጠሯ በፊት የአዳም ሚስት ነበረ። ከአዳም ጋር እኩል አውቶሪቲ ወይም ስልጣን የነበራት ናት ብለውን ያስቀመጡ በታሪክ እንግዲህ ሰብሚሽን ወይንም እንግዲህ ለአዳም ስላልተገዛች እና የራሷን ነጻነት በመፈለጓ ብዛት ከኤደን እንደወጣች በራሷ ፍቃድ፣ እንደውም በቀይ ባህር አካባቢ ላይ እንደተቀመጠች መላእክቶች ሁሉ እየመጡ የእግዚአብሔርን ትእዛዝ እንድትቀበል እንድታከብር ሲጠይቋት በእግዚአብሔር ላይ ጀርባውን ሁሉ ያዞረች ሴት ናት እና እንደውም መጨረሻዋ የሴጣን ሚስት ሆና ቆየችና እንግዲህ በመናፍስት እንግዲህ አጋንንት በሰው ውስጥ እያደረችን በጣም ብዙ ስራዎችን እንደምትሰራ ብዙዎችንም እንደምታስት ልክ እንደ ጀዝቤል ስፒሪት ማለት ነው። አፈ ታሪካቸው ላይ ተጽፏል። ሴት ምንድን ነው ለምን ከገነት ወጣች? ሰሚሽን ወይንም ለባሏ መገዛትን አልፈለገችም። ላይክ በነፃነቷም ፈልጋን የወጣችው ብለው ነው እንግዲህ በአፈ ታሪካቸው ላይ ተቀመጠው ማለት ነው። እና ከዛ በኋላ ግን በእሷ ምትክ እግዚአብሔር ሔዋንን ከአዳም ጎን ሰራት። ይሄ ነው እንግዲህ ታሪኩ ማለት ነው። ከዛ በኋላ እሷ ጀለ ሲመጣባት የተለያዩ ቅናቶች ማለት ነው እንደውም ተመልሳ ወደ ኤደን እንደገባች እና። በዛፍ ላይ እንግዲህ በእባብ ምስል አሁን አንዳንዶች በጣም እንደ ማይክል አንጀሎ የሚባል ሰአሊ ነበር። እሱ እንደ ሲስላት ምን አድርጎ ነው ልክ አዳም እና ሔዋንን የሳቱበትን ስዕል ከግማሽ በታች እባብ፣ ከግማሽ በላይ ሴት አድርጎ ነው የሳላት ማለት ነው በጣም በሚገርም ሁኔታ እና ይህንን ታሪክ አፈ ታሪክ የተቀበሉ ማለት ነው ሰአሊዎች እና እሷ ተመልሳ መጣ ሔዋንንም እንዳሳተች እነሱም ከገነት እንዲባረሩ ያደረ ያደረገች የሴጣን ሚስት ሆና እንደቆየች። ና በዛ ላይ ደግሞ በህል የተነሳው መላእክቶች መተው የተለያዩ ቁጣቶችን ያደርጉባት ነበር። ና በዛ ህል ተነሳስታ ደግሞ የሚወለዱ ጨቅላ ህጻናቶች ላይ ሁሉ እንግዲህ በሰዓቱ ትገል ነበር። ያንን ደግሞ ለመከላከል ብለው የጥንት አይሁዶች የተለያዩ ክታቦችን ያደርጉ ነበር አንገታችን ወይም ደሞ ቴዎሎጂስቶችም ያው እስራኤል ላይ ቁፋሮ በሚያደርጉበት ጊዜ በጣም ብዙ ክታቦች

ሪፖርት አድርገዋል ማለት ነው። እንግዲህ ይህንን መንፈስ ለመከላከል፣ ሌላው ደግሞ ያው ወንዶችን አታክ በማድረግ ቆንጆ ሴቶችን በመላክ እና ዝሙት እንዲፈጽሙ እንዲሁም ደግሞ በሌሊት ትመጣለች። ብዙ ወንዶች እንደውም አንዳንድ ኤክስፔሪንስ ያደርጋሉ አይደለ? ሌሊት ላይ እንደዚህ አይነት ወይ ዘሬ ፈሶ አገኘው፣ እንደዚህ እንደዚህ ሆንኩኝ፣ በሌሊት መታ የተገናኘችኝ አንድ ቆንጆ ሴት ምናምን ይላሉ። ይሄ እርሊ እድሜያቸው ላይ ማለት ነው እና እንግዲህ የሌሊት ታሪክ ባጭሩ ይሄ ነው። ብዙ ታሪኮች አለላችሁ ማየት ትችላላችሁ። በተለይ ደግሞ የአይሁድን ታሪክ የምታጠኑ ከሆነ ዳልፋቤት ቤን ሲላ ላይ ይሄ ታሪክ ተቀምጧል። የብዙ ዓመት አከራካሪ ርዕስ ነው እና ይሄ ነው እንግዲህ የፌሚኒዝም አይዲዮሎጂ። አምላኬ ሴት ናት፣ ነጻነቴን የሰጠችኝ እሷ ናት ብለው ሲጠቅሱ ሪፈሪንግ ሌሊትን ነው። ሰላም ያቆ